መስቀል በብሉይ የወንጀለኞች መቅጫ ቢሆንም ለዓለም መዳኛነት መርጦታልና ትንቢት ሲነገርለት በበርካታ ምሳሌዎች ሲገለጥም ቆይቷል። ይህም ቅዱስ መስቀል ጌታችን ለሰው ልጅ ፍጹም ፍቅሩን ሲገልጽበት ሥጋውን ሲቆርስበት ደሙን ሲያፈስበት በምክንያት እንደሆነ ያሳየናል። ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ ከሰማያት ወርዶ ከቅድስት ድንግል ማርያም በድንግልና ተወልዶ በፈቃዱ መከራ መስቀልን ተቀብሎ ከሰይጣን ባርነት ከኃጢአት ቁራኛነትም አድኖናል። ልበ አምላክ ቅዱስ ዳዊት በመዝሙር 594 ላይ ለሚፈሩህ ከቀስት ያመልጡ ዘንድ ምልክትን ሰጣቸው በማለት መስቀሉን በትንቢት ሲገልጸው ቆይቷል። እኛም ለመስቀሉ የጸጋ ስግደት እን ሰግዳለን እናመሰግነዋለን፣ እናከብረዋለን አምነን ከብረን እንኖራል። አባቶቻችን በመስቀሉ ምርኩዝነት የኃጢአት ማዕበልን ባህረ ተሻግረዋል። አጋንንትን ድል ነስተዋል። የክብር ባለቤት ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ የተሰቀለበት መስቀል ታምራትን ሲያደርግ አይሁድ በምቀኝነት ለዓመት ቀብረው አጥፍተውት ቆይተዋል። በዚህም ምክንያት የጻድቁ የሮም ንጉሥ የቆስጠንጥኔዎስ ናት ንግሥት ሌኒ ልጇ ክርስቲያን ከሆነ ወደ ኢየሩሳሌም ሂዳ መስቀሉ ልትፈልግ ለእግዚአብሔር ስለተ ስላ ነበረ። ልጇ አምኖ ሲጠመቅም ብዙ ሰራዊት አስከትላ ወደ ኢየሩሳሌም ሄደች። ስለከበረው መስቀል የሚያስረዳት ግን ማግኘት አልቻለችም ነበር። የአይሁድ ወገን የሆነ አንድ ኪራኮስ የሚባል አረጋዊን አስራ ስታስጨንቀው የጎለጎታ ኮረብታ ላይ ተቀብረዋል ተብሎ ሲነገር ብዙ ጊዜ የሰማለሁ የሚል መረጃን ሰጣት። አይሁዶች የከበረ መስቀሉን በቀበሩበት ስፍራ ሶስት የቆሻሻ ተራሮች ነበሩና የትኛው ላይ እንደተቀበረ ለማወቅ መስከረም 16 ቀን ደመራ ደምራ ስታቃጥለው የጣኑ ጢስ መስቀሉ ያለበትን ስፍራ አመለከታት። መስከረም 17 ቀንም ከ200 ዓመት በላይ የተቀበረው መስቀል ቁፋሮ ተጀምሮ መጋቢት 10 ቀን ሶስት መስቀሎች ተገለጡ። ነገር ግን የክብር ባለቤት ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ የተሰቀለበት መስቀል የትኛውን እንደሆነ አላወቁም ነበረ። በገቢረ ታምራት ለመለየትም የሞተ ሰው አመጡና መስቀሉ ላይ ሲያደርጉት ተነሳ። ሌኒም የክርስቶስ መስቀል እንደሆነ አውቃ ሰገደችለት። የክርስቲያንም ወገኖች ሁሉ ሰገዱለት። ከዚያም በኋላ ለቅዱስ መስቀሉ የሚሆን በርካታ አብያተ ክርስቲያናትን አሳነጸች። ለበረከት እንዲሆናትም ጥቂት ወስዳ ወደ ሀገሯ ተመለሰች። በሮሙ ንጉሥ በሕርቃል ዘመን የፋርሱ ንጉሥ መጥቶ ኢየሩሳሌምን አጠፋት። የከበረ መስቀሉንም ይዞ ብዙ ሰዎችን ማርኮ ወደ አገሩ ተመለሰ። የሮም ንጉስ ሕርቃልም ወደ ፋርስ ዘምቶ ድል ነሳቸው። የከበረ ዕፀ መስቀሉንም ጥቂት ለበረከት ወስዶ ወደ ኢየሩሳሌም መለሰው። የክርስትናው ዓለም ይህንን ዕፀ መስቀል ለአራት ሲከፋፈለው የእስክንድሪያው ድርሻ በ15ኛው መቶ ክፍለ ዘመን ባጼ ዳዊት ወደ ሀገራችን መጥቶ ባጼ ዘረ ያዕቆብ አማካኝነት በግሸን ማርያም ደብረ ከርቤ ተቀምጧል። ገዳማውያንም በመስቀሉ ኃይል ዘወትር የጠላትን ኃይል ድል ይነሱበታል። የጌታችንና የመድኃኒታችን የኢየሱስ ክርስቶስ ዕጸ መስቀል ታሪካዊ አመጣጡ ይህንን ይመስላል። ስላዳመጣችሁ ከልብ እናመሰግናለን። ወስብሐት ለእግዚአብሔር ወለወላዲቱ ድንገል ወለመስቀሉ ክብር። ይቆየን። ሰላም ለዓለማችን፣ ሰላም ለሰው ልጅ ሁሉ ይሁን።